እናቴ ወይ ምኑን ልንገርሽ? ለሌቶቼን ሁሉ ተኝቼ እንዳልምኩሽ በቀኖች ሁሉ ሳስብሽ ማለ አንዳንዴም በናፍቆት ተክዤ በቆምኩበት በማዳሜ ጥፈት ነበርግህ። እማ የቱን ልንገርሽ? ከዚህ ምግብ ሞልቶ ከሚደፋበት ቤት እየኑ ከዚያ ከአንቺ ጋር ዘይታተን በውሃ ቁላልተን የበላላትን ነጭ ሽሮ ወጥ መራቤን ሰው ከሚወፍርበት ሀገር እኔ ግን መክሳቴ የቱ ልንገርሽ። ቆይ ናፍቆቴንስ እንዴት ለዋሽ? ከዚህ ከሀስበሮች ቤት እንኳን ትልልቆቹ ነፍስም የማያውቀው ልጅ ያ ሃይዋና አንቺ እንስሳ ሲል ጮኸብኛል። አንቺ ግን እናት ከፍቅር ጋር የኔ ልጅ ትይኝ ነበር። ታዲያ እንደምን አልናፍቅሽ? ለነሱ ወገቢ እስኪቆመጥ ቤታቸውን አጽድቼ ምግባቸውን ሰርቼ አጉልቼ ልብሳቸውን አጥቤ ተኩሼ አልብሼ አመሰግናለሁ እንኳ አይሉኝ። አንቺ ግን የገዛ ምግቤን ሰርቼ ልስበላ እንኳ ከልብሽ ተመረቂት ነበር። ታዲያ እንደምን አልናፍቅሽ? አሁን በፍቅር የሚያዩኝ አይኖችሽ ናፍቀውኛል። የዳበሱኝ ያጎረሱኝ ጥሩ ልጅ እንደሆነላቸው አርጩ የጨበጡት እጆችሽን ናፍቆኛል። የረገመኝ ወዲያውኑ ደግሞ የመረቀኝ አፍሽን ናፍቆኛል። እማዬ በጣም በጣም በጣም ናፍቀሽኛል። ምነዋ መጥቼ እግርሽን ባጠቆሽ፣ ምነዋ ውሃ ቀድቼ ባጠጣሁሽ፣ ምነዋ በክብሪት ለኮሽ እንጨት አቀጣጥዬ እፍ እያልኩ በጭስ እየተጭናበስኩ ምግብ አብስያ ብልችሽ።

እኔ እናትሽም ሆንኩህት ወንድሞችሽ በረሃብ አንጀታችን ታጥፎ የባዶ ሆዳችን ጩኸት ባደነቁሮች ጊዜና ጥፊ ጥፊ ባለሽ ጊዜ ነገርን ስደት ባይኖር ኖሮ ምን ይውጥሽ ነበር? እንዳንቺ መሰደድ ያልቻሉትን አላየሽ? የህይወትን ፈተና መቋቋም ሲያቅታቸው አንዳንዶቹ ገላቸውን ሸጠው የቤታቸውን ቀዳዳ ሸፈኑ። ግማሾቹ ደግሞ የሰው ፊት እየገረፋቸው በልመና ቁራሽ እንጀራ ተቀመሱ። ልጅ ሆይ ያንቺ በሰው ቤት በሰው ሀገር መጎሳቀል ከዚህ ብዙ ሺህ ተፈጸጋሉ። ይኸዋ ቤታችን ሙሉ ነው። ይኸዋ ረሃብ አልነካንም፣ የሰው ፊትም አልገረፈንም። ታዲያ ለምን አታመሰግኝም? ታውቂያለሽ፣ እርጅና አኩራምቱኛል፣ በሽታም እየጎሸመኝ ነው

እናትሽ ተርባ እንዳታይ ስቲ ያሰሮችሽን ግልምጫ ምጫ ትቋቋሚ። እኔ እኮ ላንቺ ስል ከዚህም በላይ ብዙ ሺህ ጥፍችዬ ነበር። የለበረ ረሱል ሰለላሁ ዐለይሂ ወሰለም የእናት አቅ ከባድነትን ባያስተምሩን ኖሮ እኔም በመካደም ላይ አላበረታታሽም ነበር። አሁን ግን መርችን ልሻለሁ ነው። ጠንከር እንጂ ልብ አድርጌ የትም ብትሄጂ ድካምና ልፋት አንቺን ማባረራቸውን አያውቁም። ጥርስሽን ነክሰሽና መልካም ስራን ሰንቀሽ በፍጥነት በመሮጥ ጀነት ገብተሽ እስካላመለጥሻቸው ድረስ እናትሽ ነው። ልጅ እናትሽ